የፋኖ ኃይሎች በከፍተኛ ትንቅንቅ አዲስ ቅዳም ከተማን ተቆጣጥረዋል። ውጊያውን የመራው ጎጃም አገው ምድር ሶስተኛ ክፍለ ጦርም ደመላሹ ተብሎለታል። የአዲስ ቅዳሙ ድል ለፋኒት በዓለም መታሰቢያ ሆኗል። ዛሬ ከማለዳው የጀመረውን የማጥቃት ምዕራፍ በተመለከተ ቀዳሚ የግንባር መረጃችን ነው። አገዛዙ በወሎ ቤተ አማራ ቀጠናዎች የፋኖ ኃይሎች ዳግም የተጠናከረ ዘመቻ ይከፍታሉ የሚል ስጋት ገብቶታል። የአርማ ብተናና ሚሊሻ አባላት ከምሽግና ከካምፕ እንዳይወጡም ተጠርንፈዋል። ዝርዝሩ ተሰናድተዋል ተከታታይ የሜካናይዝድ እና የአየር ኃይል ሽፋን የሚያገኘው የብልጽግና ሰራዊት የሸዋ ተራሮች መቀበሪያ ሆነዋል በሸዋ ግንባር የብልጽግና ኮማንዶች ላይ ስኬታማ ማጥቃት ተፈጽመዋል የ112ኛ አየር ወለድ ክፍለ ጦር በፋኖ ኃይሎች ክፉኛ የተመታበትን የግንባር መረጃ ይዘነዋል ፋኖ በአፍሪካ ቀንድ የኃይል አስተላለፍ ወሳኝና ግዙፍ ኃይል ሆኖ እየመጣ ነው ይህን ያሉት መቀመጫቸውን በኬንያ ናይሮቢ ባደረገ አንድ ተቋም ውስጥ በተባባሪነት የሚሰሩት የጸጥታ ደህንነት ጉዳዮች ተንታኝ ናቸው። ፋኖ የአፍሪካ ቀንድ ከዚያም ሲያልፍ ለምስራቅ አፍሪካ አዲስ ክስተት ነው የሚለውን የባለሙያውን ትንተና በሰፊው ቃኝተነዋል። ጀኔራሉ ካይሮ ገብተዋል። ከሰሞኑ ጠቅላይ ሚኒስተራቸውን ወደ አስመራ በመላክ ከአስመራው መንግስት ጋር የመከሩት የሱዳን ብሔራዊ ጦር መሪ አልቡርሃን ካይሮ ናቸው። የአብያ መር ጦርኝነትንና ዲፕሎማሲያዊ ውድቀት የኢትዮጵያን ተጋላጭነት ጨምሮታል። ታሪካዊ የተባለላትን ግብጽ ደግሞ ለቀጠናይ ቀውስ የድል በሯን ከፍተዋል። ይህም ሌላኛው የአፍሪካ ቀንድ ዜና ትንታኔያችን ነው። ሰላም ጤና ስጥለን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የድል መረጃ ወደምንመለከትበት የግንባር መረጃችን እናምራለን። የፋኖ ኃይሎች በከፍተኛ ትንቅንቅ አዲስ ቅዳም ከተማን ተቆጣጠሩ። ውጊያውን የመራው ጎጃም አገው ምድር ሶስተኛ ክፍለ ጦርም ደመላሹ ተብሎለታል። የአፋብሃ ቴዎድሮስ እዝ የጎጃም አገው ምድር ሶስተኛ ክፍለ ጦር የፋኖ ኃይሎች ዛሬ ከማለዳው በጀመሩት የማጥቃት ምዕራፍ አዲስ ቅዳም ከተማን ተቆጣጥረዋል። ከሁለት ቀናት በፊት አዲስ ቅዳም ከተማ ከ19 በላይ የሚልሽ ኃይሎችን መደምሰስ የቻሉት የፋኖ ኃይሎች በዛሬው የማጥቃት ምዕራፋቸው ከተማዋን መቆጣጠር ችለዋል። በትናንትናው እለት የእዙ ሴቶች መምሪያ በሰጠው መግለጫ ላይ የራስ ቤተወደድ መንግሻ ቲከም አምስተኛ ክፍለ ጦር አባልና የኮማንዶ ሰልጣኝ የሆነችው ፋኒት በዓለም በድንገተኛ የተኩስ ልውውጥ በአገዛዙ ሰራዊት ቆስላ ከተያዘች በኋላ የጦሩ ሕግ በማይፈቅደው መልኩ በአሰቃቂ ሁኔታ መገደሏን ለዚህም ደማ በጥፍ እንደሚመለስ ማሳወቁ ይታወሳል። የዛሬው የአዲስ ቀዳም ዘመቻም ፋኒት በዓለም መታሰቢያ ተደርጓል። እኛ የእህታችን ደም ሳይውል ሳያድር አዲስ ቅዳም ላይ መልሰናል ያሉት የፋኖ ኃይሎች ጎጃም አገው ምድር ሶስተኛ ክፍለ ጦር በኤፍሬም አጥናፉ ብርጌድ የተሰራው ልዩ ኦፕሬሽን ስኬታማ እንደነበረ ገልጸዋል። ከአዲስ ቅዳም ከተማ አቅራቢያ የሚገኘው ከኪላ ቀበሌ እስከ አምሳልታ ተራራ ድረስ ባለው ቀጠና የፋኖ ኃይሎች በአመዛኙ ነፃ ቀጠናቸው እንደሆነም ተሰምተዋል። የፋኖ ኃይሎች አዲስ ቅዳም ከተማን መያዛቸውን ተከትሎ አድጓሚ ተራራ ላይ ካምፕ አድርጎ የተቀመጠው የብልጽግና ሰራዊትና ለተለያዩ ግዳጆች ስምሪት ላይ የነበረው ኃይል እንደገና ለመልሶ ማጥቃት እየተሰባሰበ መሆኑ የተጠቆመ ሲሆን ይህ ዜና እስከተጠናቀረበት እኩለ ቀን ድረስ ውጊያው እንደቀጠለ ነው። ይህ እንዲህ እንዳለ ባለፉት 24 ሰዓታት ውስጥ ብቻ በጎጃም ቀጠናዎች ሁለት የብአዴን ብልጽግና ባለሥልጣናት ላይ እርምጃ ተወስደዋል። በፋኖ ኃይሎች እርምጃ የተወሰደባቸው ባለስልጣናቱ የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ አቶ በሬ ተመቸውና የእነማይ ወረዳ ምክትል አስተዳዳሪ አቶ አዲሱ ተሻለ ናቸው። የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ አቶ በር የተመቸው ከፍተኛ ጉዳት እያስተናገዱ ሲሆን የነማይ ወረዳ ምክትል አስተዳዳሪ አቶ አዲሱ ተሻለ ግን በእርምጃው ሕይወታቸው ወዲያውኑ ማለፉ ተሰምተዋል። የብአዴን ብልጽግና ባለስልጣናት ተጠግኖ በማይድነው የኦህዴድ ብልጽግና አገዛዝ ውስጥ ሁለት ሞት በማስተናገድ ላይ ናቸው። በሕይወት እያሉ ከሕዝብ ተነጥለው በቁም የሞቱ ሲሆን በመጨረሻው ሰዓትም በፋኖ ኃይሎች እጅ ሲወድቁ በመሰል እርምጃዎች የውሻ ሞት መሞታቸው እንደቀጠለ ነው። የፋኖ ኃይሎች በሁለቱም ባለስልጣናት ላይ የወሰዱት እርምጃ ህዝብን አሰቃይቶ የትም መደበቅና ማምለጥ እንደፈለጉም መንቀሳቀስ እንደማይቻል አመላካች ሁነዋል። በሸዋ ግንባር የብልጽግና ኮማንዶዎች ላይ ስኬታማ ማጥቃት ተፈጸመ። ዛሬ ጥቅምት ስድስት ከንጋቱ 11 ሰዓት ተኩል ላይ በሸዋ ጠቅላይ ግዛት መንዝ ቀያ ወረዳ ከዘመሮ ከተማ በቅርብ ርቀት በብልጽግና የ112ኛ አየር ወለድ ክፍለ ጦር ላይ ስኬታማ ጥቃት መፈጸሙን ያስታወቀው አፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ነው። ኮሩ በግንባር መረጃው ላይ እንዳመላከተው በአመጃ ቀበሌ ልዩ ስሙ ጫትዋ በተባለ ቦታ የተጠና ያለውን ስኬታማ ጥቃት በመፈጸም በርካታ የኮማንዶ ኃይሉን ሞትና ቁስለኛ አድርገዋል። መነሻውን ከዘመሮ ከተማ በማድረግ ወደ ዘረት በመንቀሳቀስ ላይ ያለ የጠላት እቅድ ቀድሞ የደረሳቸው የአጼ አምደ ጽዮን ኮር የምኒልክ ክፍለ ጦር የፋኖ ኃይሎች ገዢ መሬት ቀድሞ በመያዝ በጉዞ ላይ የነበረውን የኮማንዶ ኃይል ከነ ወታደሬ ተሽከርካሪዎቹ ጥቃት እንዳደረሱበት አስታውቋል። በመንዝ ቀያ ቀጠናዎች በነፃነት መንቀሳቀስ ያልቻለው የአገዛዙ ኮማንዶ በአጼ አምደ ጽዮን ኮር የፋኖ ኃይሎች በተደጋጋሚ የደፈጣ ጥቃትና መደበኛ ውጊያ መመታቱ እንደቀጠለ ነው። በዛሬው ስኬታማ የደፈጣ ከነ ወታደራዊ ተሽከርካሪዎች ክፉኛ ጉዳት ያስተናገደው የብልጽግናው ኮማንዶ ተጨማሪ ኃይል ከመሃል ሜዳ በማንቀሳቀስ የመልሶ ማጥቃት ሙከራ ቢያደርግም በሸዋ ምድር የተሻለ ወታደራዊ የመረጃ ብልጫ የወሰዱት የፋኖ ኃይሎች በሁለት አቅጣጫ ቆረጣ በማድረግ ወደ አመጃ ጫት ውሃ እንዳይደርስ ገድበው እንደያዙት የዜና እስከተጠናቀረበት እኩለ ቀን ድረስም ውጊያው ተጠናክሮ መቀጠሉን የኮሩ ሚዲያና ኮሚኒኬሽን ክፍል ለጣቢያችን በላከው የግንባር መረጃ አስታውቋል። አፋድ ሸዋ ጠቅላይ ግዛት እዝ የእዙ ልዩ ኦፕሬሽናል ቲም ባቀደው ውጊያ በመራቤቴ ቀጠና ከሰሞኑ በብልጽግና ኮማንዶች ላይ ከፍተኛ ጉዳት በማድረስ የውጊያ አቅሙን ያሳየበት ዘመቻ ማድረጉ ይታወሳል። በሸዋ ግንባር ሶስተኛ ዓመቱን ባስቆጠረው ጦርነት የብልጽግና ሰራዊት ከመደበኛ እግረኛ ሰራዊቱ በተጨማሪ ከአጎራባሽ ልዩ ዞን የሚነሳ ጽንፈኛ ኦነጋዊ ኃይልን ጨምሮ የብልጽግና ልዩ ኮማንዶ ሪፐብሊካን ጋርድ እና የባህር ኃይል ሰልጣኞች ሳይቀሩ ለውጊያ አሰማራ ቢሆንም አገዛዙ መሬት ላይ ያለውን የውጊያ እውነታ መቀየር አልቻለም። ተከታታይ የሜካናይዝድ እና የአየር ኃይል ሽፋን የሚያገኘው የብልጽግና ሰራዊት የሸዋ ተራሮች መቀበሪያው ሆነዋል። አፋት ሸዋ ጠቅላይ ግዛት እዝ ከጊዜ ወደ ጊዜ ተቋማዊነትን ማዕከሉ ያደረገ ዘመቻን አቅዶ የመምራትና የመገምገም የውጊያ ላይ ልዩ ስልጠናዎችን የመስጠት ስራዎችን አጠናክሮ በመስራት ላይ ይገኛል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን ስናመራ በወሎ ቤት አማራ በቀጠለው ተጋድሎ ገነቴ ከተማ ላይ ትናንት ማምሻውን የአባ ናደው ሳጅን አደም አሊ ክፍለጦር ከራሳ ሊኮር ከተውጣጡ የሌሎች ክፍለ ጦር ሻለቆች ጋር በመሆን በአገዛዙ ላይ ታላቅ ድል ተቀዳጅተዋል። ሙሉ ቀን በዋለው አውደ ውጊያ ፋኖ ምሽጉን በመስበር ገነቴ ከተማ በመግባት የአገዛዙ ወንጀለኛ ጦር ሰፍሮበት የነበረን ካምፕ ሲያፈራርስ የአገዛዙ ሰራዊት መጠቀሚያ የነበሩ በርካታ የሎጂስቲክ ፍራሽና ሌሎችን ማቴሪያሎችን መማረክ ሲችል በርካታ ተተኳሽ ማገኘታቸውም ታውቋል። በአውደ ውጊያው ከፍተኛ ኪሳራ የደረሰበት የብልጽግና ጦር ከቱል ላውሊያና እንደዚሁም ከደሴ ከተማ ከፍተኛ ኃይል ወደ ገነቴ በማስገባት በዛሬው እለት ቦታውን ሲቆጣጠር የአካባቢውን ማህበረሰብ ሲያስር እና ሲያንገላታ እንደነበረ ከአካባቢ ያገኘነው መረጃ ያመላክታል። በተመሳሳይ በዋርላ ደላንታ ቀጠና አገዛዙ ብልጽግና የፋኖ ቤተሰቦች ናችሁ በማለት ድጋሜ በጋባባቸው ከተሞች ማሰርና ማንገላታት እንደዚሁም ቤት ማቃጠል የጀመረ ሲሆን በአካባቢው የሚገኙ የጠንካራ የፋኖ አደራጀቶችም አጸፋ መመለስ መጀመራቸውን አሳውቀዋል። ፋኖ የወረዳ አመራር ሆኖ ሚስትና ልጁን ጥሎ የፈረጠጠን ካቢኔ ቤተሰብ ነክቶ አያቅም። ማህበራዊ ህይወት እንዳይናጋ በጥንቃቄ እየሰራ ቢሆንም ፋኖን እና የፋኖን ቤተሰብ ለማሸማቀቅ በወረዳ ካቢኔዎች ሚኒሻዎችና ፖሊሶች የታቀደ ቅድን ለማክሸፍ ግን አጸፋ በመጀመሩ የአካባቢው ካቢኔዎች ጉዳዩን ለማርገብ እየተሯሯጡ መሆኑንም ደርሰንበታል። የማያዋጣ ቅድ የትም አያደርስም ያሉን ቤተሰቦቻቸው የተያዙባቸው የደጋው መብረቅ ክፍለ ጦር አመራሮች ቤተሰቦቻችን ቢያዙም፣ እኛ ለቤተሰብ አልወጣንም። ነገር ግን ትግላችን እንዳይጎዳ አስፈላጊውን እርምጃ ጀምረናል ብለውናል። ግራ የተጋባው የአማራ ክልል የብልጽግና ተላላኪ ካቢኔና ሚኒሻም የሚይዝ የሚጨብጠውን አጥቷል። በሌላ ዜና በሁሉም ግዛቶች ሰራዊቱ እየከዳ ፋኖን እየተቀላቀለ ያስቸገረው የብርሃኑ ጁላ ጦር የሰራዊቱን ጥርናፌ ለማስተካከል በመጣር ላይ ነው። በተለይም የአድማ ብተና የአማራ ተወላጅ የሆኑ የመከላከያ አባላትን ለመቆጣጠር በሚያመች መልኩ የተጠረነፉ ሲሆን ትጥቅ ይዞ መንቀሳቀስን ማግዷል። በተለይም በተለይም የአድማ ብተና አባላት እስካሁን በነበረው ጥርናፌ ከተማ ውስጥ ትጥቅ ይዘው የሚንቀሳቀሱ የነበረ ሲሆን፣ በአሁኑ ሰዓት ግን ታማኝ በሆኑ አባሎቻቸው ተጠርንፈው ከምሽግ እንዳይወጡ የተደረገ ሲሆን ቢንቀሳቀሱ እንኳን መሳሪያቸውን ጠርንፈው መሆን እንዳለበት ተወስኗል። በተለይም ስናይፐር፣ ብሬን እና ድሽቃ የመሳሰሉ የቡድን መሳሪያዎችን ጠቁ ቁጥጥር ለማድረግ ታማኝ በሚባሉና ከፍተኛ ጥቅም በሚያገኙ አባላቱ ቁጥጥር ስር እንዲሆኑ ተደርጓል። ይህም ሆኖ ሰራዊቱ ፋኖን ከመቀላቀል አላዳ ነውም። በትናንትናው ዕለት ብቻ ከየቦታው ባገኘ ነው መረጃ ከ160 በላይ የብልጽግና ጥምር ጦር በወሎ ጎንደር፣ ሸዋ እንዲሁም ጎጃም ቀጠና አገዛዙን ትቶ በመፈርጠጥ የፋኖ ኃይሎችን ተቀላቅሏል። የተጠናቀሩት የግንባር ዘገባዎች ተስፋዬ ልሳኑ ነኝ፣ ከትግሉ ሜዳ ፋኖ። በአፍሪካ ቀንድ የኃይል አሰላለፍ ወሳኝና ግዙፍ ኃይል ሆኖ እየመጣ ነው ተባለ። ሶስተኛ ዓመቱን የያዘው የአማራ ፋኖ ህዝባዊ ትግል ወሳኝ የትግል ምዕራፍ ላይ ይገኛል። የትግሉን ማዕከል ከመሰረቱ የሚያውቁ በሚጠበቀው ከፍታ ለመብረር ዘግይተዋል ቢሉም የአፍሪካ ቀንድ ወታደራዊ ተንታኞች በአጭር ጊዜ ውስጥ ተጽዕኖ ፈጣሪነቱን የሚያስረግጥ መረጃ ያቀርባሉ። ለደህንነቱና ለተቋሙ አሰራር ሂደት ሲባል ለጊዜው ስማቸው እንዲጠቀስ ያልፈለጉ በአንድ የአፍሪካ ቀንድ ተቋም ውስጥ በጸጥታ ጉዳዮች ላይ የመረጃ ትንተና በመስጠት በተባባሪነት የሚሰሩ አንድ ከፍተኛ ባለሙያ ያደረሱን ቀጠናዊ መረጃ የፋኖን ትግል ከፍታ በጉልህ ከማሳየት በላይ ቀጣይ ተጽዕኖውን ይተነትናል። መቀመጫቸውም በኬንያ ናይሮቢ ባደረገ አንድ ተቋም ውስጥ በተባባሪነት የሚሰሩት የዲፕሎማሲ ምንጭ ተከታዩን ወታደራዊ መረጃ ይተነትናሉ። ተቋሙ የምስራቅ አፍሪካ ወታደራዊ ግጭቶችንና ከዚያ ጋር ተያይዞ የሚፈጠሩ የኃይል ሚዛኖችን ያጠናል። በዲፕሎማሲ መለኪያ አብላጫውን ኃይል ይመርጣል። ከዚያም ለዓለም አቀፍ ማህበረሰብ ያቀርባል። በዚህ ተቋም ውስጥ በተባባሪነት የሚሰሩ ባለሙያ ኢትዮጵያን በተመለከተ 13 የተደራጁ ኃይሎች ተጠንተው ያሉበት ደረጃ እንደታወቀ በወታደራዊ የመረጃ ትንተናቸው ያመላክታሉ። ከአስራ ሶስቱ ኃይሎች መካከል ፋኖ፣ ህዋት፣ ኦነግና ኦብነግ ዋነኞቹ ናቸው። ለስርዓቱ ወንበር ጠባቂ የሆነው መከላከያም የግምገማው አካል ነው። ወታደራዊ መረጃ ትንተናው መሰረት ፋኖ በአፍሪካ ቀንድ ግዙፍ ከሚባሉ ኃይሎች መካከል አንዱ ሆኖ የመምጣት እድሉ ሰፍተዋል። ኢትዮጵያ ውስጥ ከሚንቀሳቀሱ ኃይሎች መካከል ባላማም ሆነ በህዝባዊ መሰረትነት ፋኖ ቀዳሚነቱን ይዟል። የፋኖ ትግል በአጭር ጊዜ በርካታ የሰው ኃይል በማንቀሳቀስ በቀጠናው ካሉ ብረት ያነገቱ ኃይሎች በአጭር ጊዜ ወደ ህዝብ የገባ የሚል ምዘና ላይ ተቀምጠዋል። ፋኖ በወታደራዊ ጥንካሬው በአጭር ጊዜ ውስጥ አስደማሚ እድገት ያሳየ የሚለው የባለሙያዎቹ ግምገማ ገና ተዋግተው ያልሰለቹ በወኔ የተሞሉ አፍላ ተዋጊዎች ያሉበት መሆኑ አዳጊ አቅም እንዳለው አመላካች ሆነዋል። የስያሜና የስነ ልቦና አርበኝነት ትስስሩ ከብረት የጠነከረ ከመሆኑ አኳያ ወደፊት ኢትዮጵያን ወክሎ የምስራቅ አፍሪካ ተጽዕኖ ፈጣሪ ግዙፍ ኃይል እንደሚሆን ከመረጃ ትንተናው ላይ መረዳት ተችሏል። ከድጋፍ አኳያ ሲመዘንም ከትግል ማዕከላዊ መሰረቱ የአማራ ሕዝብና በክልል ከተከለለው አጥር ባሻገር ባለው ከዋናው አማራ በመሀል አዲስ አበባ ጭምር ጠንካራ ድጋፍ ያለው በመላው ኢትዮጵያ ተጽዕኖ ፈጣሪ መሆን የቻለ ትግሉን በተስፋ የሚጠብቁ ኢትዮጵያውያን ቁጥርን ያበዛ መሆኑ በመረጃው ተመላክተዋል። ከትጥቅና ስንቅ አቅርቦት አኳያ በትግል ሜዳ የህዝብ ደጀን ስላለው ያን ድልድይ አድርጎ ወታደራዊ ቁመናውን በሚያጠነክሩ የዲፕሎማሲ ስራዎቹ ጠንካራ ደጋፊ አፍርተዋል። እንዲያም ሆኖ ፋኖ በመጪው ጊዜ የኢትዮጵያና የአፍሪካ ቀንድ ተጽዕኖ ፈጣሪ ኃይል መሆን የሚችለው ፖለቲካዊ የአመራር ጉድለቱን ማረም ከቻለ ብቻ እንደሆነ የሚያስቀምጠው ትንተናው በእጁ ያለው አስቻይ የትግል ሂደት በስትራቴጂካዊ ራር ጉለት ሊያመክነው እንደሚችልም ስጋቱን አመላክቷል። በሌላ ወታደራዊ መረጃ መከላከያ ሰራዊት በብልጽግና የጦርነት ፖሊሲ ምክንያት ማቆሚያ ባጣ የጦርነት አዙሪት ላይ ከመውደቁ ጋር ተያይዞ አስከፊ ውጤት ማስመዝገቡ ተመላክቷል። መከላከያ የሚከዳ የሰራዊት አባላት ያፈራ ጦርነት የሰለቹ ተዋጊዎች ያሉት በመሆኑ ወታደራዊ አቅሙ ተዳክሟል፣ ይላል የተቋሙ የጸጥታ ጉዳዮች ተንታኝ መረጃ። በአገዛዙ የጦር ወንጀል ሪከርድ ተጠያቂነቱም አብሮ ይነሳል የሚለው ትንተናቸው። በተመሳሳይ እንደ ሕወሓትና ኦነግ ሸኔ ያሉ ሌሎች ኃይሎችም ስሙን በጋራ ይጠቀማሉ እንጂ የጋራ ዓላማ ያጡ ድርጅታዊ አንድነታቸው የላላ ወታደራዊ ቁመናቸው በውጊያ በተሰላቹ ታጣቂዎች ፈተና ላይ የወደቀ እንደሆነ ያስቀምጠዋል። ይህም ሆኖ የተሻለ የውጊያ ልምድና የትጥቅ ይዞታ እንዳላቸውም በትንተናው ላይ አስቀምጠዋል። በአንድ ወቅት ተጽዕኖ ፈጣሪ የነበረውና ከሁለት አስርት ዓመታት በላይ ባንኩንም ታንኩንም ይዞ የበላይነቱን በኃይል ይዞ የቆየው ሕወሓት ስትራቴጂካዊ የአመራር ድርቀት ገጥሞታል። ከፍተኛ የሆነ የአመራር ውህደት ችግር አለበት የሚለው ግምገማው አደገኛ ሲል ያስቀመጠውን ነጥብ ተዋጊዎቹ በተስፋ መቁረጥ ውስጥ ሊዋጉ የሚችሉ መሆናቸውን ነው። ድርጅቱ በነባር የፖለቲካ ኃይሎች የሚመራ ቢሆንም የፖለቲካ ማህበራዊ መሰረቴ በሚለው በትግራይ ውስጥም ተቀባይነቱ መሸርሸሩን የሚያወሳው ትንተናው የፋኖ ኃይሎችን በአንጻራዊ የህዝብ ተቀባይነት ከፊት ያስቀምጣቸዋል። በጥቅሉ ፋኖ የአፍሪካ ቀንድ ከዚያም ሲያልፍ ለምስራቅ አፍሪካ አዲስ ክስተት ነው የሚለው የባለሙያው ትንተና፣ ይህ ለቀጠናው አዲስ ፈጣን እድገት ያሳየ የህዝብ መሰረት ያለው ኃይል የሚመራው የህልውና ትግል ከዓለምና ከቀጠናዊ ሁኔታዎች ጋር አዛምዶ መመልከቱ የግድ እንደሚለው ምክር ሀሳባቸውን ሰንዝረዋል። ጄኔራሉ ካይሮ ገብተዋል። ከሰሞኑ ጠቅላይ ሚኒስትራቸውን ወደ አስመራ በመላክ ከፕሬዚዳንት ኢሳያስ አፈወርቂ ጋር በወሳኝ ቀጠናዊ ጉዳይ እንዲመከር ያደረጉት የሱዳን ከፊል አስተዳዳሪ ጀነራል አብዱል ፈታህ አልቡርሃን አሁን ደግሞ ራሳቸው ተጉዘው ካይሮ ገብተዋል። ጀኔራሉ ከግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ጋር ፊት ለፊት መምከራቸውን የግብጽ ሚዲያዎች ዘግበዋል። ምክክራቸው ሙሉ ትኩረቱን በኢትዮጵያ ጉዳይ በተለይም የብልጽግናው አገዛዝ የፈጠረላቸውን የተጋላጭነት ጥቃት በመጠቀም ዙሪያ ላይ እንደሚሆን ሳይታለም የተፈታ ነው። በጉዳዩ ላይ ዘገባ የሰሩት የግብፅ መገናኛ ብዙኃን እንዳመላከቱት አልሲሲና መንግስታቸው ከህዳሴው ግድብ ሌላ አጀንዳ የላቸውም። በግድቡ ምርቃት የተበሳጩት አልሲሲ እርምጃ ለመውሰድ መዛታቸው ቀጥተኛ ጥቃት መሰንዘር ባይችሉ እንኳን የኢትዮጵያን የተጋላጭነት ደረጃ መጨመር እንደ ድል እንደሚጠቀሙበት ተጨማሪ ማረጋገጫ ነው። የሱዳን ብሔራዊ ጦር መሪው ጀኔራል አልቡርሃን ጋር በካይሮ ቤተ መንግስት ተገንተው መምከራቸውም ውጥረቱን ከፍ አድርጎታል። ወትሮም ትርምስ የማያጣው የአፍሪካ ቀንድ በተከታታይ ወታደር ይዛቻ ተጨናንቋል። ከብያመር ጦረኝነትና ዲፕሎማሲያዊ ውድቀት ላይ እንዲያሉ ወታደራዊ ይዛቻዎች ካይሮን ማ ማዕከል ማድረጋቸውን ተከትሎ ኢትዮጵያ ግብፅን ለመሰሉ ለታሪካዊ ጠላቶቿ ተጋላጭ አድርጓታል። አልቡርሃን ካይሮ የገቡት አልሲሲ ኢትዮጵያ ላይ ወታደር ዛቻን ባሰሙ በቀናት ልዩነት ውስጥ መሆኑ በቀላሉ አይታይም። ከጄኔራሉ የካይሮ ጉዞ በፊት የሱዳኑ ጠቅላይ ሚኒስተር ከሚል ኢድሪስ በአስመራ ከፕሬዚዳንት ኢሳያስ አፈወርቂ ጋር በጥብቅ መምከራቸው አይዘነጋም። የአስመራው ምክር ለአራት ኪሎ እንጂ ለካይሮ አይጎረብጥም። አልሲሲ በአራት ኪሎ ጉዳይ የካይሮ የአስመራና የሞቃዲሾ ሕብረት እንዲፈጠር ጥረዋል። ወዳጃቸው ጀነራል አልቡርሃንም ይህንን ጥረታቸውን አንድ እርምጃ ወደፊት እንደሚያራምዱላቸው አምነው በቤተመንግስታቸው መንግስታቸው ጋብዘዋቸዋል። ተፋላሚያቸው ጀነራል መሐመድ ሀምዳን ደጋሉ ለማሸነፍ በከባድ ትንቅንቅ ላይ ያሉት ጀነራል አልቡርሃን የአስመራ ብሎክ አካል ናቸው። የአስመራ ብሎክ በሚል የሚጠራው ጥምረት ሞቃዲሾ፣ ካይሮና አስመራን የያዘ መሆኑ ይታወሳል። አልቡርሃን፣ አብይ አህመድና የተባበሩት አረብ ኢሚሬቶች በሚደግፏቸው በተፋላሚያቸው ጀኔራል ዳጋሎ በኩል የሚሰነዘረው ተከታታይ የድሮን ጥቃት መረጋጋት አሳጥቷቸዋል። የድሮን ጥቃቱ ከፖርት ሱዳን ተሻግሮ አስመራን ጭምር የሚያሰጋ ሆኗል። ዳጋሎ በግልጽ ቋንቋ አስመራ ላይ መዛታቸው አይዘነጋም። አስመራን በድሮን እደበድባለው እስከ ማለት ደርሰዋል። የአስመራ የድሮን ጥቃትም ከአስመራና ከአራት ኪሎ በኩል ሊሆን እንደሚችል ትንተናዎችን ሲሰጡ ቆይተዋል። በትናንትናው ዕለት ካይሮ የሚገኘው የኤርትራ ኤምባሲ የብልጽግናው አገዛዝ ወረራ ለመፈጸም ሙሉ ዝግጅት ማድረጉን ለማመላከት ለቼክ ሪፐብሊካን የመንግስት ተወካዮች ማብራሪያ መስጠቱን መዘገባችን ይታወሳል። የደስታ መግለጫ ከዓለም አቀፍ የጎንደር አማራ አንድነት ማኅበር የአማራ ሕዝብ በተሰራበት የሐሰት ትርክ ላለፉት አርባ ዓመታትና ከዚያ በላይ በተለይም ለሰባት ዓመታት በወያኔ የኢህአዴግ የመከራ ጽዋ ሲጎነች ኖሯል። የስርዓቱ ቱርፋት አሁን ድረስ ዘልቆ በለውጥ ስም ስልጣን ላይ የተቆናጠጠው የኦሮሞማ ብልጽግና የኢህአዴግን ሌጋሲ በማስቀጠል በግልጽ ጦርነት የአማራን ዘር ከምድረ ገጽ ለማጥፋት በኬድ እያካሄደ ይገኛል። የአማራ ህዝብ ትጥቁን ብቻ ሳይሆን ከበቶን አስፈታለው በሚል ብሪታዊ ድረስ በመምጣት ያሰበውን ለማሳካት የሞከረ ቢሆንም እንዳልተሳካለት ሲያውቅ ሚስቱን፣ እናቱና አያቱን በመድፈር አዛውንቶችን በማንገላታት ከብቱን ሳይቀር በሞርታር በዲሽካና በድሮን በመቸፍቸፍ ገበሬው ለመሬቱ ግብአት የሚሆነውን ማዳበሪያ በመከልከልና አጭዶ የከመረውን ሰብሉን በማቃጠል ረሃብን እንደ ጦር መሳሪያ በመጠቀም በችግር ላይ ችግር እንዲፈራረቅበት አድርጓል። በዚህ ያልተንበረከከው የዚህ ሁሉ ግፍ ቀማሽ የሆነው የአማራ ህዝብ ህልውናውን ማዳን የሚችለው አምርሮ ስታገል ብቻ እንደሆነ በመረዳቱ ሚስቱን ልጆቹና ጧሪ የሌላቸውን ወላጆችን ትቶ ዱር ቤቴ ካለ እን ዓመታት ተቆጥረዋል። የአማራ ትግል አካል የሆነውና ወሳኝ ሚና የሚጫወተው የጎንደር ፋኖ ባጋጠመው አንዳንድ አለመግባባቶች ምክንያት መደበኛ ጠላቶቹ ክፍተቱን ለማስፋትና ወደ አላስፈላጊ አቅጣጫ ለመውሰድ የሸረቡትን አደገኛ ሴራ በብዙ ውይይትና ምክክር በጣሳችሁ ፍጹም እርቅ ስላወረዳችሁና አንድነታችሁን ስላበሰራችሁልን ማኅበራችን ዓለም አቀፍ የጎንደር አማራ አንድነት ከፍተኛ ደስታውን ይገልጻል። ደስ ብሎናል። እንኳን ደስ አላችሁ። ዛሬ ያበሰራችሁን የሰላም ዜና የሚከትሉትን አንኳር ስጋቶቻችን አርፈውልናልና ጎንደር ላይ የሚፈጸሙ ስህተቶች የመላው አማራ ሕልውና ትግል ጥያቄ ውስጥ የሚያስገቡ መሆናቸውን በመገንዘብና የአማራ የሕልውና ትግል ግብ ካልመታ አማራ እንደ ሕዝብ ኢትዮጵያም እንደ ሀገር ልትከትል እንደማትችል በሚገባ ተረድታችሁ የወሰናችሁ በመሆኑ ትግሉን ዳር ለማድረስ እንቅፋት የሆነው ያገዛዙ ጥንካሬ ሳይሆን በመካከላችሁ የተፈጠረውን አለመግባባት እንደ ጥሩ አጋጣሚ በመጠቀም ሲያራግቡ የነበሩ ሰርጎ ገቦችና ወዳደሮች ቁርጣቸውን እንዲያውቁ በማድረጋችሁ በጎንደር ፋኖች መካከል አንዣቦ የነበረው መጥፎ ድባብ ሊታረም ወደማይችል የእርስ በርስ ጦርነት ያመራ ይሆን የሚለውን ስጋታችንን ስለቀረፋችሁልን በትግል ሂደት በማወቅ የሚሆን ባለማወቅ የሚፈጠሩ ስህተቶችን በተለይ የአማራ እሴት በሆነው አኩሪ ባህላችን በሽምግልና በመወያየትና ይቅር በመባባል በመታረቃችሁ የሚሉ ከብዙ ጥቂቶች ናቸው። ማህበራችን በመካከላችሁ ፍጹም ሰላም እንዲሰፍን ከፍተኛ ጉጉት እንደነበረው እየገለጽን አሁንም ሆነ ወደፊት በምታረጉት ቀ በመታይ የትግል ጉዞ ሁሉ አብሯችሁ እንደሚዘልቅ ስናረጋግጥላችሁ በደስታ ነው። ዓለም አቀፍ የጎንደር አማራ አንድነት ማህበር። ድል ለአማራ ፋኖ! ሰላምና አንድነት ለጎንደር ፋኖ! ክቡራትና ክቡራን ቤተሰቦቻችን ለእኩለ ቀን የተሰናዱትን መረጃዎቻችን እየተከታተሏችኋችሁን ይመስሉ ነበር። አብራችሁን ስለቆያችው ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር